ጌታችን ኢየሱስ ክርስቶስ በዛሬ ዕለት የፈወሰው 38 ዓመት የደዌ ዳኛ የአልጋ ቁራኛ የሚሰቃይ አንድ መፃጉ የሚባል ፈሪሳዊ ነበረ። ጠላታችን ዲያብሎስ ድል በተነሳበት ትምህርት ከመስቀል መላ ሰውነታችንን እናማትብ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ዘላለም ስላሴ የተባረከ እግዚአብሔር አምላክ አበዊነ ለዛ ጻን ያስከዛት የሰዓት የነ አብርሃም የነ ኢሳቅ የነ ያዕቆብ አምላክ ልዑል እግዚአብሔር መድኃኔ ዓለም የሰራዊት ጌታ ቅድመ ዓለም የነበረ ማይከለ ዓለም ያለ ዓለምን አሳልፎ ለዘለ ዓለም የሚኖር አምላካችን መድኃኒታችን ኢየሱስ ክርስቶስ እንደ አጥያታችን ጌታ ቅዱስና መልካም ፈቃድ ይሁንልን። ያው እንግዲህ እንደምናውቀው ወይም በስርዓተ ቤተክርስቲያን ክርስቲያን በትውፊት በዶግማ በቀኑና የምንጠቀምባቸው ጊዜዎች አሉ። አሁን ያለንበት እንግዲህ አራተኛ ሳምንት ላይ መጻጉዕ በሚባል የሁዳዴን ወይም የአብይ ጾምን በዓል እያከበርን ነው የምንገኘው። እንግዲህ የመጻጉዕ የሚለው አራተኛው ክፍለ ሳምንት ስለ ድውያን ስለ በሽተኞች ስለ ሕመምተኞች የሚናገር ኃይለ ቃል ነው። በዚህ ሳምንት የምናሳልፈው ሳምንት ማለት ነው። ልበ አምላክ ነቢየ ልዑል ዳዊት እንደተናገረው በዮሐንስ ወንጌል ምዕራፍ አምስት ከቁጥር አንድ ላይም ጀምረን ስንመለከት ኃይለ ቃሉ አንድ አይነት ኃይለ ቃል የምናገኘው ኃይለ ቃል አለ ማለት ነው። ምንድነው ያለው ልበ አምላክ ነቢየ ልዑል ዳዊት? እግዚአብሔር ይረድኦ ውስተ ዓራተ ሕማሙ ወይመይጥ ሎቱ ኵሎ ምስካቢሁ እምደዌሁ አንድ ሰብ የእግዚኦ ተሰሃለኒ የሚል ኃይለ ቃል መዝሙረኛው ዳዊት የተናገረው መዝሙር አርባ ከቁጥር አንድ ጀምረን ስንመለከት የምናገኘው ኃይለ ቃል ነው ማለት ነው እግዚአብሔር ዳዊው ወንጀሉን ከዳዊት ጋራ መልእክታቱን ከእለተው ከሚመለከተው ተአምር ጋራ በማያዝ በማጣረስ እንግዲህ ሊቃውንት ተመራምረው ወግባውን ትውፊቱን ያስቀመጡልን ስለሆነ ደግሞ ምንድ ነው ሊቃውንት በዜማ እንዲዝም እነ ቅዱስ የፍሬም እና ባህር ሕርያቆስ ቅዳሴ ማርያምን የአስራ አራቱ ቅዳሴ የሚደረሰው ሊቃውንት በብቃት የሚያደርሱት ዜማ ስባሄ መላይት ሰውና መላእክት አንድ ሆኖ ጌታ ኢየሱስ ክርስቶስን አንድ ሁኖ በቤተልሔም እንዳመሰገኑ ሁሉ ቤተ ክርስቲያናችንን ይሄንን በመያዝ ነው። እንግዲህ እግዚአብሔር አምላካችን መድኃኒታችን ኢየሱስ ክርስቶስን ሰማያውያንም ምድራውያንም በሚችሉት እንስሳ ወሰብ ያዱ እምነሰላስ ዜማው ይላል ቅዱስ ያሬድ በዚህ በግንቦት 11 ላይ ባለው በዓላቱ ክብረ ባል ላይ በሚያወሳው ኃይለ ቃልና እንስሳ ወሰብ እያዱ የምነሰላ ዜማ ሁ ማንኛው ማራዊት የሚሆን እንስሳት የሚሆን ሰው የሰው ፍጥረት የሰው ዘር ሁሉ በደመነፍስ ነፍስ የሚንቀሳቀሰ ሁሉ ከሶስት ነገር አይወጣም ነው የሚለው። አራዊትም የራሳቸው የሆነ ቋንቋ አላቸው፣ ግን ቋንቋው አንድ አይነት ነው። ከእንስሳት ጋር እዝልና ግዝ አራራይ በሚባል ከነዚህ ከሦስቱ ነገር ፍጥረታት ለምስጋና አይወጡም ነው የሚለው እንግዲህ በዝልና ግዝ በአብ በወልድ በመንፈስ ቅዱስ እንደምንመሰሉ ለሁላችንም ግልጽ ነው ማለት ነው። እና እግዚአብሔር አምላካችን መድኃኒታችን ኢየሱስ ክርስቶስ በዛሬው ቀን ወደ ዕለቱ ታሪክ ወይም ተአምር ስንመጣ፣ ጌታችን ኢየሱስ ክርስቶስ በዛሬ ዕለት የፈወሰው ሰላሳ ስምንት ዓመት የደዌ ዳኛ የአልጋቁራኛ ይዞት በደዌ ዳኛ በአልጋቁራኛ የሚሰቃይ አንድ መጻጉዕ የሚባል ፈሪሳዊ ነበረ ነው የሚለው እንግዲህ በደዌዳኛ ባአልጋኩራኛ ተይዞ የነበረ ወይም የሎ እዚህ ኢየሱስ ትፈቅድኑ ትየው ልትወድ ልትድን ትወዳለህን? ብሎ በኢየሩሳሌም በወጣ ጊዜ ዘቅርጳጠቄ የምትባል ቦታ ወይም ቤተ ሳይዳ በሚባል ቦታ አካባቢ በሽተኞች፣ አምስት አይነት በሽታ ያለባቸው ሰዎች እኛ አሁን በሕይወታችን የምንጠቀማቸው ሆስፒታሎች እንደምንላቸው በጣም ከፍተኛ በሽታ የያዘው ሰው ከሆስፒታል ገብቶ ከአንድ ዓመት የሚያገግም ሁሉ በአምስት አይነት ደዌ የታመሙ በሽተኞች ዘፕሮባጥቄ ወይም ቤተ ሳይዳ በምትባል ቦታ ላይ ተሰብስበው ተኝተው ነበረ ይላል። የአካባቢ ደረጃ ድር ደረጃ ነበረው አምስት አይነት እርከን ተሰርቶ በዚያ ቦታ ላይ እንደየበሽታቸው እንደየእድሜ ገደባቸው ተኝተው ባሉበት ሰዓት ጌታችን ኢየሱስ ክርስቶስ ወደዚህ ቦታ መጣ ነው የሚለው እኛም በዘመናችን ብዙ በሽታ ይዞናል ማለት የጭንቀት በሽታ ደውየ ዘስጋ ደውየ ዘሴት ደውየ ዘነፍስ የሚባላል እነዚህ ደውያት በሰው ላይ የሚኖሩ ናቸው ይላል። ደዌ ዘእሴት እንደ መጽሐፉ መፈወስ ደዌ ዘኃጢአት፣ እንደነ ይሁዳ ወይም ጌታችን ኢየሱስ ክርስቶስን እንዳሳደደው እንደ ሄሮድስ ነው የሚለው ደዌ ዘኃጢአት ማለት። ደዌ ዘእሴት ማለት ደግሞ እንደ ኢዮብ እንግዲህ ደዌዬ እንዲመታው ጌታችን ኢየሱስ ክርስቶስን ሰይጣን እየጠየቀ በእዮብ ላይ የተለያየ ሰውነቱ እስከሚተላ ድረስ ሲያደርግ የነበረ ያው ጥንት ጠላታችን ሰይጣን ስለሆነ እና ደዌ ዘይስሴት ይለዋል። ምን ስለሆነ የሰይጣንን ሀሰብ የእዮብን ትዕግስት ስለሚያውቅ ጌታችን ኢየሱስ ክርስቶስ የፈለገውን ሥራ እንዲሠራበት ደዌ ዘይስሴት ሰጥቶታል ነው የሚለው። እና እንደ እነዚህ አይነት ምክንያቶች የታመሙ አምስት በሽተኞች ነበሩ ነው የሚለው። ልምሾ የሆነ ጆሮ የማይሰማ፣ አይኑ የፈረጠ፣ የሰለለ፣ እግሩ የተድበለበለ ቦታ በዚያ ቦታ ላይ አምስት አይነት በሽተኞች ተኝተው ነበረ ነው የሚለው። ከዚህ መካከል አንዱ በሽተኛ ለብዙ ዘመን የታመመ መጻጉ ነበረ ነው የሚለው በዚያ ቦታ ላይ እና ጌታችን ኢየሱስ ክርስቶስ ልትድን ትወዳለህን ሲለው፣ ጌታችን መድኃኒታችን ኢየሱስ ክርስቶስ የሚጠይቀው ጥያቄና በሽተኛው የሚመልሰው መልስ አንድ አይነት አልነበረም። እንግዲህ በዚያ ቦታ ላይ እንደምናውቀው ወይም መጻሕፍት እንደሚያ እንደሚያስረዱን ከዓመት አንድ ጊዜ ለበዓል ይሰበሰባሉ ጸሐፍተ ፈሪሳውያን፣ አይሁዳውያን በዚያ የሁለተኛው የፋሲካ በዓል የሚያከብሩበት ነበረ። በዚያም ዕለት መልአኩ የእግዚአብሔር መልአክ ወደዚያ ቦታ ይወርድ ነበረ ይላል። ከዚያ በዚያ የሚጠመቁበት የሚድኑበት፣ ከዓመት አንድ ጊዜ ከዚህ በሽታቸው የሚድኑበት አንድ አንድ ሰው ነበረ። ይህ መልአክ ወደዚያ ውሃ ወደዚያ ቅዱስ ቦታ ተሰብስበው ይጸልዩበታል፣ የእግዚአብሔርን ስም ይጠሩበታልና በዚያ ቦታ ላይ መንፈስ ቅዱስ መልአክ ይወርድላቸው ነበረ። ከዚያው መልአኩ ወርዶ ውሃውን ሲባርከው፣ ውሃው ሲንቀሳቀስ አስታማሚ ያለው በሽታ በሽተኛ ወይም ረዳት ያለው በሽተኛ ብድግ አድርጎ አንስቶ መልአኩ ያንን ውሃ ባርኮት ሲንቀሳቀስ፣ ሲነዋወጥ ከዚያ ቦታ ላይ ቀድሞ የገባ ሰው ከዓመት አንድ ጊዜ ይፈወስ ነበረ ነው የሚለው። ከዚያ በኋላ ጌታችን ኢየሱስ ክርስቶስ ይህንን በሽተኛ በዚያ ቦታ ላይ ተገኝቶ ልትድን ትወዳለህን ሲለው እሱ በአይምሮ የነበረ ረዳት የለኝም እሚያስታምመኝ የለኝም፣ የሚያገላብጠኝ የለኝም፣ አልጋዬን የሚቀይርልኝ የለኝም፣ ልብሴን የሚያጸዳልኝ የለኝም። የሚረዳኝ ሰው ስለሌለ በዚህ ቦታ ላይ አቅም ስለሌለኝ፣ ጉልበት ስለሌለኝ፣ ወደ ውሃው የሚጥለኝ ዘመድ ወገን ስለሌለኝ እንዴት ሁኜ ድናለሁ ጌታ የኢየሱስ ክርስቶስ ብሎ ለጌታ ለኢየሱስ ክርስቶስ ጥያቄ ነው ያቀረበው። ጌታችን ኢየሱስ ክርስቶስ እንዲድን በጠየቀው ጊዜ እወ አወን ወድ ያለሁ ማለት ነበረበት። እሱ ግን ወደ ውሃው የሚጠለይ ሰው የለም ማለት በውሃው ውስጥ ገብቶ እንደሚፈወስ ነው እሱ ሲያስብና ሲያይ የነበረ ማለት ነው። የታችን ኢየሱስ ክርስቶስን አለ እሱ በዚያ ቦታ ላይ ተይቶ ሲመለከተ ቦሬ እዛ ሁኖ ነው የታየው ጎረምሳ ነበር እና በዚያ ጎረምሳ ስለሆነ የነን ስለው አዝኖልኝ ብድግ አርጎ ቀድሞ ከሁሉም በፊት ወደዚያ ቦታ ላይ ያደርሰኛል ብሎ አስቦ ነው ነው የሚለው። እንግዲህ በዮሐንስ ወንጌል ላይ እንደምናየው መጽሐፉ እንደሚነግረን እና እግዚአብሔር አምላካችን መድኃኒታችን ኢየሱስ ክርስቶስ ሁሉንም ማድረግ የሚቻለው ሁሎ ዘፈቀደ ገብረ እግዚአብሔር በሰማይኒ ወበምድርኒ ወበኩሉ ቀላያት በወልጆችም በኃይቁም በማንኛውም ቦታ ላይ እግዚአብሔር የማድረግ ችሎታና ስልጣን ስላለው ወደ ውሃው ሳይጥል ተንስንሳ ወይጹር አራተከ ተነስና ሰላሳ ስምንት አመት ተኝተህ የነበረበትን አልጋህን ተሸክመህድ አለው ነው የሚለው እግዚአብሔር አምላካችን መድኃኒታችን ኢየሱስ ክርስቶስ ሁላችንም ከደዌ ዳኛ ካልጋ ቁራኛ እንዲጠብቀን ቅዱስና መልካም ፈቃድ ይሁንልን ካለብን ጭንቅ ሁሉ እግዚአብሔር እንዲፈውሰን እንዲረዳን እኛ የእሱ አገልጋዮች እንድንሆን እስከ ዓለም ፍጻሜያችን በማይከለ ዘመናችን ጥንት ጠላታችን ዲያብሎስ ገብቶ እንዳያሰነካክለን እግዚአብሔር ሁላችንንም ይርዳን ይጠብቀን። እና ተነስተ አልጋህን ተሸክመ ሂደ አለው። ዓለም ግን ጌታችን ኢየሱስ ክርስቶስ የሰው አንደበት የሰው ህሊናን የሰው አይምሮን እምቅድመ ይፍጥሮ ለአዳም የአእምር ግብሮ አዳም አባታችንን ወደዝች ምድር ወይም ወደ ገነት ወደ ኤደን ሳያመጣው ሳይፈጥረው ስራውን ያውቅ ነበር፣ እንደሚያጠፋ ይላል። እና ይሄ ሰውም አላመነበትም። እንግዲህ ተመልከቱ ያን ያህል ዘመን ተኝቶ እየተሰቃየ ባለበት፣ እንግዲህ በሽተኛ ታውቁታላችሁ። ሁላችንም እንግዲህ በጭም ደቃማ ስጋ ስለለበስ ትንሽ ነገር ሲያመን እንቅልፍ አይወስደንም ምግብ አይወሰደንም። ብዙ መከራዎች አሉ። እንኳንስ 38 ዓመት ቀርቶ ሀያ አራት ሰዓታት አንድ ትንሽ ነገር ታገኘን በጣም ከባድ ነው። እና ይህንን ሲያደርግለት ግን ለማንም እንዳይናገር ማንም እንደፈወሰው እንደማያውቅ እንዳይናገር ለጻፍት፣ ለፈሪሳውያን እለቱ እለተ ሰንበት ቀዳሚት ስለነበረች የአይሁድ ባህላቸው ስለነበረ ሰንበትን ሻረ እያሉ ይከሱት፣ ያጣሉት፣ ይፈልጉት፣ ይመቀኙት፣ ያሳድዱት ስለነበረ በዚች በዕለተ ሰንበት እያማኙ ሊይዙት ይሹ ነበረ። ግን ጌታችን ኢየሱስ ክርስቶስ እነሱ በፈለጉበት ቀን አይደለም የተያዘላቸው በአራተኛው ፋሲካ ላይ ነው። እንግዲህ ጌታችን ኢየሱስ ክርስቶስ በመልእልተ መስቀል ላይ ማለት አይሁዳውያን ከዓመት ሶስት ጊዜ የሚያከብሯቸው አበይት አበይት በዓላቶች አሉ ይላል። በዓለ መጸለት፣ በዓለ ዕለት፣ በዓለ ሰዊት እያሉ የዘመን መቀየሪያ ወይም የመከር መሰብሰቢያ ወይም ፋሲካ እያሉ ከዓመት አበይት በዓላቶች የሚያከብሯቸው ነበሩና እነዚያን በሚያከብሩበት ሰዓት ይህ ሲፈወስ እለተ ሰንበት ቀዳሚት ስለነበረች ያ ሰው ከዚያ ተፈውሷ አልጋውን ተሸክሞ ሲሄድ ሰላሳ ስምንት ዓመት እንደተኛ ስለሚያውቁት ማልፈወሰ ብለው ያው ጠየቁት። ጥያቄ ነው የሚላቸው ሲጠይቁት መጻጉን የፈወሰውን ስለማያውቅ ስላልተረዳ ተረዳ ስላላመነ ጥርጣሬ ስላለበት ሊነግራቸው አልቻለም። አላውቅም አላቸው ይላል። ከዚያ ጌታችን ኢየሱስ ክርስቶስ ወደ ቤተ ሳይዳ ወደዚያች ቦታ ላይ ወደሚጸልዩበት ወይ የእግዚአብሔርን ስም ወደሚያነሱበት ቦታ ላይ ገብቶ ከአምስተኛው ደረጃ ላይ ሆኖ ይህንን ሰው አገኘው ይላል። ከዚያ ለማንም እንዳትናገር ከዚህ የባሰ ያገኘሃል አለው፣ አስጠነቀቀው በመደጋገም አስጠንቅቆ ነገረው ይላል። ከዚያም በኋላ ምንድን ያደረገ ጌታችን ኢየሱስ ክርስቶስ ይህንን ካለው በኋላ ከዚያ ሰው ዞር አለና፣ እንግዲህ የዚህ ሰው ፍጻሜው ምን እንደሆነ አንድ ሰው እግዚአብሔር በጎ ያደረገለትን ወይም ባለንጀራው በጎ ያደረገለትን ሰው መሸሽ፣ መካድ። እንግዲህ ተመልከቱ ያን ያህል የፈወሰውን እግዚአብሔር አምላካችን መድኃኒታችን እንደዚህ ብሎ ካስጠነቀቀ በኋላ ወደ አዳራሽ ገብተው በዓሉን ሲያከብሩ ይህንን ሰው አሁንም ጸሐፍት፣ ፈሪሳውያን፣ አይሁዳውያን፣ ሰዱቃውያን እነዚህ የጌታችን የኢየሱስ ክርስቶስን ገቢረ ተአምሩን የሚያዩ የአምስት ገበያ ህዝብ ይከተለው የነበረ፣ ለጥቅማ ጥቅም ብለው ለእጁ ተአምር ለቃሉ ትምህርት ብለው የሚከተሉት ብዙዎች ነበሩና፣ እና በዚያ ተሰብስበው ይህንን ሰው ሲመለከቱ ጥያቄውን ደጋግመው ጠየቁት ነው የሚለው። ከዚያም በኋላ እሱ እኔ አድነይ ሳልለው እሱ ቀባጥሮ በራሱ ጊዜ ያዳነኝ የናዝሬቱ ኢየሱስ ክርስቶስ ነው ብሎ አጋለጠው ይላል። ከዚያም በኋላ ምንድን ነው ያለ ጌታ ኢየሱስ ክርስቶስ እንግዲህ? በመጨረሻ ላይ ጌታችን ኢየሱስ ክርስቶስ እንደ እነዚህ አይነት ቃላት የተናገራቸው ሶስት ሰዎች ናቸው። በመጽሐፍ ቅዱስ በሐዲስ ኪዳን የምናገኘው ከመዳግመ ይተአብሲ ሁለተኛ አትበዲ ተብላ ያች የሳምራዊቷ ሴት በማቴዎስ ወንጌል ላይ የምናገኘዋል አትበዲ ተብላለች። ማለት ከበሽቷ ድና ስትዘሙት ተገይታ፣ ወይም ስታጠፋ ተገይታ ያቺ ሴት እንግዲህ ቀረው በከሰሷት ጊዜ ወደ ጌታችን ወደ ኢየሱስ ክርስቶስ በእናንተ መካከል ኃጢአት የሌለበት ውገራት ሲባል ሁሉም ኃጢአታቸው በየግንባራቸው ላይ ተጽፎ ሁሎችም ጠፉ። ጌታ ኢየሱስ ክርስቶስ ቀና ብሎ ሳይ እሷ ብቻ ቀርታለች እና ሄታሉ ከሳሾችሽ ባላት ጊዜ የሉም ከሳሾቼ ባጠገቡ ባጠገቤ የሉም ባለቻቸው ጊዜ ዳግም አትበዲ ከዚህ የባሰ እንዳያገኝሽ እንዳትከሰሽ በፍርድ ቀን እንዳትቀርቢ ከዚህ የበለጠ መከራ እንዳያገኝሽ አትበዲ ተብላ ነበር። ይቺ ሴት በምኅዋረ ሰሎሞን በሰሎሞን ቤተ ምኩራብ ጌታችን ኢየሱስ ክርስቶስ አይሁዳውያን ይዘው እየደፉ እያዳፉ ከቀራድዮ ወደ ኤነስጦራ በሚመላለሱበት በሚያሰቃዩበት ጊዜ ትንሽ ተሰወራቸውና በቤተ ሰሎሞን በምኩራብ ተሸሽጓቸው ነበር። በዚያ ቦታ ላይ ይች ሴት ተገይታ ይላል። እንዳት ናገሪ፣ እንዳት ስለ ብሏት ስለነበር ያትዝ ብሏት፣ ያ እንዳትናገሪ ነው እንዲህ ያለኝ። ጠቅሰሽ አታሳይማ መቻለኝ ብላ በዚያ ቦታ ላይ ትንሽ ልረፍ፣ ራሴን ላሳረፍና በዚህ አይሁዳውያን ስለሚመጡ እንዳትናገሪ ብሏት ተሰውሮ ነበር። በዚያ በቤተ ሰሎሞን ቤተ መቅደስና በዚያ ስላየችው ተከታትለው አይሁዳውያን በመጡ ጊዜ በየት ሄደ፣ በዚህ ኢየሱስ ናዝራዊ ብለው ሲጠይቋት በቃሏ አውጥታ ሳትናገር በእጇ ተቀሳሳየቻቸው ከዚያ ተከታትለ ወደው ያዙት ይላል እና በመጽሐፍ ቅዱስ ላይ የምናገኛቸው አትናገሩ፣ አትበድሉ ከዚህ የባሰ እንዳያገኛቸው የሚል ይቺ ሴትና ይሁዳ ይሁዳ እጌጣ ኢየሱስ ክርስቶስን አሳልፎ የሰጠውን ይሁዳ ይህንን የዛሬውን መፃጉ የተባለውን እነዚህ ስወስቶችን ዳግም እንዳትበድሉ እያለ ማስጠንቀቂያ ጌታችን ኢየሱስ ክርስቶስ ሰጥቷቸዋል። ምን ስለሆነ ጌታችን ኢየሱስ ክርስቶስ ሙሉ በሙሉ እንዳላመኑበትና እንደማይከተሉት የእሱን ስራ እያዩ እያደነቁ ዝም ብለው ለራሳቸው ጥቅም ብለው እንደሚከተሉት ያውቅ ነበርና፣ ይህንን ሰውም ምንድን አለው ዳግም እንዳትበድል ወደ ኃጢአት ወደ በደል ወደ ስህተት እንዳትገባ ከዚህ የበለጠ ደውየ የሥጋ ደዌዬ ለአጭር ጊዜ ነው። ሰላሳ ስምንት ዓመት በእሱ ለአንድ ቀን ለሰከንድ ስለ ሆነች አጭር ነች። ግን ከዚህ የባሰ የነፍስ ደዌዬ እንዳያገኝ አትበድል ብሎት ነበረ ነው የሚለው። ግን እሱም ያንን ስለ ረሳ ያንን ቃል ስላላስታወሰ ቤታ ኢየሱስ ክርስቶስ ነው የፈወሰኛለና ለአይሁዳውያን ሲነግራቸው አይሁዳውያን እሱን መፈለግ ማሳደድ ጀመሩ። ሊይዙት ፈለጉ፣ ሊወግሩት ሊሰቅሉት ፈለጉ። ግን የሁለተኛው የፋሲካ በዓል ስለነበረ ጌታችን ኢየሱስ ክርስቶስ ፈቃዱ ስላልነበረ በዚያን ሰዓት ሊያዝላቸው አልፈቀደላቸውም ይላል እና ጌታችን ኢየሱስ ክርስቶስ ይህንን ሁሉ ገቢረ ተአምር ካደረገ በኋላ ጌታ ኢየሱስ ክርስቶስ በተሰቀለ ጊዜ በጥፊ አንተ ነህ ያዳንከኝ ብሎ መታው ይላል። ያቺ እጅም እስከ ምጽአት ድረስ ስትቃጠል ስትበራ ትኖራለች ይላል። የዚያች ሴትም የዚያች ጠቁማ ያሳየች እጇም ስትበራ ትኖራለች ነው የሚለው። አይሁድም ወይም ይሁዳ ይሁዳ ጌታችን ኢየሱስ ክርስቶስም የእግዚው ሴቱ ወዘእሙ እልገቱ ተብሎ የተነገረለት ትንቢት ያው ጌታችን ኢየሱስ ክርስቶስ ንስሐ ገብተን ይቀር እንደሚለን እያወቀ ንስሐ ያለ መግባቱ ወይም ንስሐ ገብቶ ደግሞ እንደማያድነው ራሱን ስለ ካደ ይሁዳንና እነዚህን ሰዎች እንዳትበድሉ አትበድል ተብሎ ነበረ። ጌታችን ኢየሱስ ክርስቶስ እንግዲህ ይሁዳ ያው ትንቢቱ ስለሆነ ግዴታ ይፈጸማል። አንድ ነገር የተነገረ ነበር ወይም የጌታ የኢየሱስ ክርስቶስ ቃል የማያሻር ስለሆነ ያ ቃል ግዴታ መሆን አለበት፣ ይሆናል። ግን በንስሃ መመለስ ይቻላል። አሁን የይሁዳ ትንቢት ተነግሮበት ነበረ። ማለት በመጀመሪያ ላይ ያ ትንቢት ስላለ አባቱን እንደሚገል አባቱን እንደሚሰል እናቱን እንደሚያገባ ትንቢት ተተንቢቶ ነበር። ከዚያም በኋላስ ይሁዳ እናቱ ንስሐ እንደሚገባ እንዲገባ ወደ እግዚአብሔር እንዲመለስ ስትመክረው ንስሐ ገቡ፣ እግዚአብሔር ይቅር አላቸው። እግዚአብሔር ይቅር ካለው በኋላ ከአስራ ሁለቱ ደቀ መዝሙር ተመረጠ ይላል። ከዚያ ከአስራ ሁለቱ ደቀ መዝሙር ከተመረጠ በኋላ ዘሙዳ የምጽፋት ቀስ መንጦራ ይላል ሙዳ ጠባቂ ወይም ተቆጣጣሪ ያደረገውና ከዚያ አስራ አምስት ሳንቲም በመልቀም ፍቅረነዋይ እንዲያድርበት አደረገ ራሱን በራሱ ይላል። ከዚያም በኋላ እንግዲህ ጌታ ኢየሱስ ክርስቶስ ማርያም እንተፍረት የሶስት መቶ ወቄት ወርቅ ስትቀባው ለምን የሁሉ ገንዘብ ይባክናል እያለ አይምሮውን ከገንዘብ ጋር ከፍቅረነዋይ ጋር ኮንታክት አደረገና ስለ ገንዘብ ብቻ እንጂ ስለሌላ ነገር እሱ ስለማይፈልግ ጌታውንም ለሶስት ለሰላሳ ብር ሽጦ አሳልፎ እንዲሸጥ አደረገው። ከዚያም በኋላ ነው እንግዲህ ያን ንስሐ ገብቶ እግዚአብሔር ይቅር ብሎት ወደ አስራ ሁለቱ ደቀ መዝሙር ከተመረጠ በኋላ እንደገና ወደ ሌላ ኃጢአት ገባ። ምን ስለሆነ ይህንን ኃጢአት እንደሚሰራ ጌታ ኢየሱስ ክርስቶስ ያውቅ ነበርና ዳግም እንዳትበድል ያለው ስለዚህ ነው ብለው ሊቃውንቱ በዚህ በአንድምታው ላይ በደንብ አድርገው ማቴዎስ ወንጌል ምዕራፍ 27 ከቁጥር 1 ጀምረን ስናነብ በኢንተስክለቱ ስለ ስነ ስቅለቱ ስለ ይሁዳ አመጣጥ በደንብ አድርጎ ያስረዳናል። ወይም ሐዋርያት ስራ ላይም በደንብ አድርጎ ያስረዳናል ማለት ነው። እና እግዚአብሔር አምላካችን በመጽሐፍ ቅዱስ በአዲስ ውስጥ ዳግም እንዳትበድሉ ከዚህ የባሰ እንዳያገኛችሁ አትበድሉ። አንድ ሰው ተጸጽቶ ንስሐ ገብቶ እንደገና ወደ ንስሐ ገባ ማለት ያው እንግዲህ አንድ ጥሩ የሆነ ወይም ነጭ ነገር ወይም ልብስ፣ ሻም ልብስ የተለያየ ነገር ጥሩ ሆኖ ነጽቶ ጭቃ ላይ ተወደቀ እንደሚቆሽሽ፣ ወይም የሆነ ነገር ከነካው እንደሚበላሽ ለሁላችንም ግልጽ ነውና ጌታችን ኢየሱስ ክርስቶስ አንድን ሰው አትበድል ካለው ለምን ይበድላል? ይህ የራስ አስተሳሰብ ነው። አሁን ለምሳሌ አንድ ሰው ራሱ እንደዚህ ያን ያህል ታሞ ተሰቃይቶ ሲንገላታ የነበረ ሰው ከዚያ ደውየው ሲፈወስ እግዚአብሔር ይህንን እንዳደረገለት እያየ፣ እያወቀ፣ እየተረዳ፣ እየሰማ እንግዲህ አይናገሩ፣ አይጋገሩ የነበሩ ልምሾ የነበሩት ሁሉ ተፈውሰው በዚያ ቦታ ላይ የነበሩት ሁሉ የብቻ ብቻ ሳይሆን እሱ ምክንያት ሆነ እንጂ የተፈወሱት በዚያን ዕለት በዛሬው ዕለት በጣም ብዙዎች በሽተኞች ናቸው የተፈወሱት ግን ከነዚያ መካከል ግን ኃጢአት የሰራ ማለው ነው። መጻጉዕ ማለት በጣም ከሁሉም በሽታ የበለጠ ዞት የነበረ የሄደው የዳኛ የአልጋ ቁራኛ ዝመት የነበረ በሽተኛ ይህንን ስራ በመስራቱ እንደገና የበለጠ ዳና ፍዳ ሆነበት ማለት ነው። አሁንም ሁላችንም እግዚአብሔር አምላካችን ሰው ነንና ደካማ ስጋ ለብሰናልና ብዙ ነገሮች የምንሳሳትባቸው፣ ብዙ ነገሮች የምንመኝባቸው፣ ብዙ ነገሮች የምንሰራቸው የምንተገብራቸው ነገሮች ይኖራሉ በስጋ ፍላጎታችን ማለት የሰው ልጅ ከአራቱ ባህሪያት የተፈጠረ ሰው ብዙ ነገሮች ይገጥሞታል። ነፋስ፣ እሳት፣ ውሃ፣ መሬት ያው አንድ አይነት ባህሪ አይደለም ያላቸው። ጦርነት ማህያዊነት እና ለባዊነት ነባቢነት የሚባል አለ። ደማዊት ነፍስ እና ስጋዊት ነፍስ አለ። ይቺ ደማዊት ነፍስ የመብላት የመጠጣት የመደሰት ባህሪ ያላት ናት። ሕያዊት ለባዊት ነፍስ ደግሞ የመጾም የመጸለይ፣ የመመጽወት ጥሩ ስነ ምግባር ሃይማኖታዊ ስነ ምግባርን የማድረግ ፍላጎት ያላት ነችና የሰው ሁለት አይነት ነፍስ አለው ይላል። ደማዊት ነፍስና ሕያዊት ነፍስ። ይች ሕያዊት ነፍስ ዘላለማዊ ክብርን ተጎናጽፋ ጸጋ በዲበጸጋ ላይ የሚሰጣት ነው እና ይህ ሰውዬም ይህንን ሁሉ ነገር ከተደረገለት በኋላ ኀጢአቱ ሁሉ ነገር ይቅርተ ተባልለት በኋላ እንደገና ወደ ኀጢአት ወደ ጥፋት ገባ ማለት ነው። እኛም ንስሓ ገብተን እግዚአብሔር አምላካችንን መድኃኒታችን ኢየሱስ ክርስቶስ በመልዕልተ መስቀል ላይ ተሰቅሎ የቆረሰልን ቅዱስ ስጋውን ያፈሰሰልን ክቡር ደሙን ተቀብለን እንደገና ኀጢአት የምንሰራ ተሆነ የማን ምሳሌ እንሆናለን? የመጽሐፉ ምሳሌ እንሆናለን ማለት ነው። ማለት እኛ በምሳሌ ብዙ ነገሮች ይነገረናል፣ ብዙ ነገሮች መጽሐፍት ያስረዱናል። የሰው ልጅ አንድ ጊዜ የሚሠራው ሥራ ሲያውቅም ሳያውቅም ሊሆን ይችላል፣ ግን ያንን እግዚአብሔር አምላካችን መድኃኒታችን ኢየሱስ ክርስቶስ ልብሳችን ሲቆሽሽ በውሃ በሳሙና እንደምናጠው እንደምናጸዳው ሁሉ መሳሰትር ትሬሲዮ ለዘ አበሰ ከመዘ አበሰ ንስሐ የሰው ልጅ ሐጥውን ጻድቅ፣ ዘማውን ድንግል፣ ቀማኛውን የዋህና ትቡት ታደርገዋለች ይላል። ማለት ንስሐ የሚለው በጣም ከሁሉም የበለጠ ስነ ምግባር ስለሆነ አንድ ሰው ንስሐ ከገባ የእግዚአብሔር አገልጋይ የእግዚአብሔር ልጅ፣ እስመሙንቱ ይሰመዩ ውሉደ እግዚአብሔር ብፁዓን ደባርያነ ሰላም ብፁዓን እለይሰደዱ በይንተን ብፁዓን እለይለኸው ይይዜ እስመ ሎሙ ይእቲ መንግሥተ ሰማያት ነው የሚለው የዋሃን ጻድቃን ቡሩካን የሆኑት ሁሉ የእግዚአብሔርን ልጆች ይባላሉ። እነሱም መርስት መንግሥተ ሰማያትን ይወርሳሉና ለወዳነ ክቡራን ናቸው ነው የሚለውና እግዚአብሔር አምላካችን መድኃኒታችን ኢየሱስ ክርስቶስ እንደው ኩሩ ምን የሩጉማን እለ ይትጋ ተጋሱ ምን የሩጉማን ውስተ እሳት ዘላለም ዘድልው ለክሙም ቅድመ ይትፈጠር ዓለም ከሚለው እንዲያድነን እግዚአብሔር አምላካችን ንሳ ገብተን ሥጋ ወደሙን ተቀብለን እንደ መጻጉ ጥፋተኞች ሳይሆን እንደ መጻጉ ኃጢአተኞች ሳይሆን ፍሬን የምናፈራ ርስት መንግሥተ ሰማያትን የምንወርስ እግዚአብሔር አምላካችን እንዲያደርገን ቅዱስና መልካም ፈቃዱ ይሆንልን። የእናታችን የእመቤታችን የቅድስተ ቅዱሳን የንጽሕተ ንጹሐን የድንግል ማርያም እናትነቷ አማላጅነቷ አይለን። እግዚአብሔር አምላካችን፣ እግዚአብሔር ፈጣሪያችን፣ እግዚአብሔር መጋቢያችን፣ እግዚአብሔር ጠባቂያችን መዓቱን በምሕረቱ ቁጣውን በትዕግሥቱ ይመልስልን። መንገዳችንን እግዚአብሔር የተቃና ያድርግልን። ባይዱን ዘመድ ዱሩን መንገድ ያድርግልን። ያስተማረን የመከረን የገሰጸን የቅዱሳን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁን። ወስብሐት ለእግዚአብሔር።